የሚዛን ቴፒ ዩኒቨርሲቲ ከመማር ማስተማር ስራው ባለፈ የአካባቢ ማህበረሰብን ተጠቃሚ የሚያደርጉ የልማት ስራዎችን እያከናወነ መሆኑን ነው የዩኒቨርሲቲ አካዳሚ ጉዳዮች ምክትል ፕሬዝዳንትና የፕሬዝዳንት ተወካይ ዶክተር ተረፈ ጌታቸው የተናገሩትም ዩኒቨርሲቲው ከመማር ማስተማር ስራው ባለፈ የምርምር ማህበረሰብ ጉድኝት ስራዎችን አላማ አድርጎ እያከናወነ መሆኑን ተናግረዋል። በተለይም ዩኒቨርሲቲው የለውጥ አዲስ አመራር አካላቶች ከመጡ በኋላ በርካታ የሚታዩ ተግባራት እያከናወኑ መሆኑን ጠቁመዋል። ዩኒቨርሲቲ የማህበረሰብ እንደመሆኑ መጠን ከማህበረሰቡ ጋር ተቅናይቶ ለመስራት የተጀመሩ ተግባራቶች ተጠናክሮ ይቀጥላሉ ብለዋል። ማህበረሰቡም የዩኒቨርሲቲ ነው፣ ዩኒቨርሲቲውም የማህበረሰቡ ነው። አብሮነት የሚያሳድግ አብረን የምንሰራ አብረን የምናሳድግ ስለሆነ ነው በዚህ ቦታ ላይ የተገኘ ነው። የዩኒቨርሲቲ የምርምርና ማህበረሰብ ጉድኝት ምክትል ፕሬዚዳንት ዶክተር ግርማ ጥላሁን በበኩላቸው ዩኒቨርሲቲ ከመማር ማስተማር ስራዎች ባለፈው የማህበረሰብ ጉድኝት ተግባራት አጠናክሮ እየሰራ መሆኑን ተናግረዋል። በተለይም የለውጡ አመራር ከመጣ በኋላ ወደ ማህበረሰቡ በመውረድ ያሉ የማህበረሰብ ፍላጎቶችን በመለየት እየሰሩ መሆኑን ጠቁመዋል። የት አካባቢ ምን አይነት ስራ ቢሰራ ይሻላል? ለአብነትም ዝርያቸው እየጠፉ ያሉ የሸኮ ጎዳ ከብት ዝርያዎችን ከመታደግ ባለፈ የማጂ የበግ ዝርያዎችን የማሻሻል ተግባር ሲሰራ ቆይተዋልም ብለዋል። የቤንች የበግ ዝርያዎችን ለማሻሻል ከመስራት ባለፈ የዶሮ እርባታዎች በማጠናከር የተፈጥሮ ሀብ ጥበቃ ላይ ከመስራት ባለፈም የአረጋውያን ቤቶች በመስራት ኃላፊነቱን እየተወጣ መሆኑን ጠቁመዋል። በቀጣይም ከማህበረሰቡ ጋር በመነጋገር ተቀራሮ በመስራት የተጀመሩ ተግባራት አጠናክሮ እንደሚያስቀጥሉም ነው የተናገሩት። ዛሬ የመጣ ነው ይህን የበግ ዝርያ የተባለልን ሪፖርቱ የቀረበልን እየተባለ ያለው ነገር እውነት ነው ወይስ በአየር ላይ ያለ ነው የሚለውን አንደኛ ለመመልከት፣ ሁለተኛ እዚህ ካለው አስተዳደር እዚህ ካለው አመራር እዚህ ካለው ማህበረሰብ ጋር እየሰራን ያለናቸውን ስራዎች ለእናንተ ፕሮፐርሊ ኮሚኒኬት ለማድረግ ለማሳወቅ፣ ሶስተኛ ዩኒቨርሲቲው በሙሉ አቅሙ ወደ ማህበረሰብ እንደገባ ማህበረሰቡም እንዲረዳ ለማድረግ፣ ሶስተኛ ይህን ስራ እየሰሩ ያሉ ሰዎች እነማን ናቸው፣ በእናንተ ፊት እውቅና ለመስጠት። የቤንች ሸኮ ዞን ግብርናና አካባቢ ጥበቃ ህብረት ስራ መምሪያ ኃላፊ አቶ ሳሙኤል አስፋ በኩላቸው ዩኒቨርሲቲው በተለይም በመማር ማስተማር ስራው ግንባር ቀደም መሆኑን አንስተዋለን። የማህበረሰብ ጉድኝት አገልግሎት ተግባራት በተለይም በዶሮ እርባታ፣ በእንስሳት ዝርያ ማሻሻያ፣ በተፋሰስ ልማት የተጀመሩ ስራዎች የሚበረታቱ መሆናቸውን ጠቁመዋለን። ቤንች በግ ዝርያ ላይ ምርምር አካሂዶ እየተሰሩ ያሉ ስራዎችን ደግሞ በተጨባጭ መሬት ላይ ወርዶ ለማየት ለማረጋገጥ የምርምር ስራዎችንም በዛ ልክ አስኪዶ ለማህበረሰቡና እውቅናም ተሰጥቶ በዛ ልክ ለማስኬድ ብዙ ስራዎች ተሰርቶ ያንን ስራ ዛሬ ላይ በደንብ ተከታትሎ ይፋም ለማድረግ ለማየት የተደረሰበትን ለማረጋገጥ ወደዚህ የመጡበት ሁኔታዎች አሉ የሰሜን ቤንች ወረዳ ዋና አስተዳዳሪ አቶ ዘማች አዳ በበኩላቸው ዩኒቨርስቲው ከመማር ማስተማር ስራው ባለፈ በማህበረሰብ አገልግሎት ዘርፍ በተፈጥሮ ጥበቃና በተሻሻለ እንስሳ ዝርያ በወረዳ እየሰራ ያለው ተግባር የሚበረታታ መሆኑን ጠቁሟል። ይህም ዩኒቨርስቲ የማኅበረሰብ መሆኑን በተግባር ያሳየ እንደሆነም ነው የተናገሩትም ትልቅ ስራ እየሰራ ያለ አቋም ነው። እዛ ውስጥ አንዱ የማህበረሰብ አገልግሎት ውስጥ የዝርያ ማሻሻ ስራዎች ላይ በትኩረት በግብርነት ዘርፍ እየሰራ ይገኛል። የዩኒቨርስቲው መምህር መምህር ዘላለም አድማሱ በበኩላቸው የቤንች በግ ዝርያ ለማሻሻል በሰሜን ቤንች ወረዳ በተመረጡ ቀበሌዎች እየሰሩ ሲሆን በጎቹም እየራሳቸው መለያ ይዘው በአለም አቀፍ ደረጃ እንዲታወቅ ለማድረግም እየተሰራ መሆኑን ጠቁመዋል። እዚህም ዝርያን የመምረጥ የማሻሻል መጨረሻ ላይ ዝርያውን ደግሞ በሀገር አቀፍ ደረጃ እውቅና እንዲያደርገው የማድረግ እስከዛ ድረስ ነው የምንሄደው። በዛሬ እለት ያው ፈርስት ጄኔሬሽን ከቤንች በግ ይወክላሉ ተብሎ ከተወለዱት ውስጥ 320 ግልገል ተወልደዋል። ቀጣይም በእነዚህ ዝርያውን የማሻሻል የመጠበቅ፣ የመንከባከብ ስራ እንሰራለን። በሰሜን ቤንች ወረዳ የሚገኙ የህብረተሰብ ክፍሎችም በማርሰት ተዳይተው በበግ እርባታ በመሰማራታቸው ተጠቃሚ መሆን እንደቻሉ ነው የተናገሩትም። አንደኛውና ተጠቃሚውም ነኝ። ስልጠናም ወስጃለሁ። በዛ መስራት አውራ ቤግ እኔ ጋ አለኝ። በዛ ቤግ አሁን በርካታ ግልገል ተወልዶልኝ እሱንም ጭምር ሸጬ ለራሴ ህይወትን አሁን የመራው ይገኛለሁ። እኔ እኛን አስተምርቶ ተስተምሮ ስልጠና በስጠው ልክ ቤጎችን ስነራባ አሁን ቤጎ ቢያንስ ጋባ ሶ 1500 ሀሺ ንሸጥ ደረጃ ነው የምናደርገው። ለደቡብ ሬዲዮና ቴሌቪዥን ድርጅት ማከረሙ ዘገባም አብዮት በቀለነኝ ከሚዛን ቅርንጫፍ።